አንዳንድ እህቶች ግን ማለት ነው፣ ነፃነት ሲሰጣችሁ ለምንድነው የምታሰደውን? ነጻነታችሁን ደግሞ በአግባቡ ተጠቀሙ። በኋላ እናንተም ጎዶ ናቸው፣ እኛንም ችግር ላይ ተጥሉናላችሁ። ሰላም ሰላም ሰላም፣ ፍቅር ልጆች፣ እንዴት ናችሁ? ደህና ናችሁ? ከኔጋ እግዚአብሔር ይመስገን ሁሉ ሰላም ተደር። ከእናንተ ጋር እንዴት ነው? ስራ እንዴት ነው? ከኔጋ እግዚአብሔር ይመስገን ሁሉ ሰላም ነው። አዲስ ነኝ፣ አበረታች አዲስ፣ ሰብስክራይብ አድርጉልኝ፣ ላይክ ሸር አድርጉልኝ እና ጓደኞቼ ዛሬ የምንላቸው ነው፣ ምን ነገር ማለት ነው። እዚሁ ነው ያለሁበት ቤት እና ቤቱ ነጻነት አለው። ምንም ነገር ሰዎቹ ሰውየ ሁለት ሚስት ነው ያሉት። እና እኔ ዛ ያለሁበት ገና አልወለደችም። ገና ማለት ነው ሌላ ደግሞ አለች እና ሌላ ቦታም ሰራተኞቻቸው ያለችው ማለት ነው እንደ እኔው ከዛ፣ ሰውየው ስልክ ያስይዝ የሚገርማችሁ ነገር ማለት ነው። ለምንድን ነው እያልኩ ነበር እና እኔ እንደመጣሁ ስልኬን ወሰደው ማለት ነው። ብዙ ልጆች ቁጥማችሁ ከሆነ እስኪ ኮሜንት ጻፉልኝ። ማለት የእኔ ብቻ ነው ወይስ እናንተም ጋር አለ? ይህንና ስልኬን ተቀበለኝ እንግዲህ ምን ሆኖ ነው ብዬሽ በቃ ከዚያ እኔ ደግሞ በቃ ከዚያ የማወራው ሰው አለ ቤተሰብ አሉኝ። እና ለምንድን ነው ስለው አይ እኔ ስልክ ለአንቺ ገዝቼ ስልሽ አሉኝ። እኔ ስልክ ግን አይሆንም አለኝ። ማሻሻልኩኝ እና ሰጠፉት ወደዋው እንደመጣሁ ደወልኩ፣ አስደወለኝ። ከዚያ በሁለተኛውም ሶስተኛው ግን እና ነግሪያቸዋል ሁለት ቤት እንዳላችሁ። እዚህኛው ቤት ስንመጣ ተገዝቶ አዲስ ስልክ ተሰ ቆ ተሰጠኝ። ስልካሪፍ ቆንጆ ስልክ ነው፣ ተሰጠኝ። እሺ፣ እየተቀበል የኔ ስልክ የተወሰደበት ምክንያቱ አልገባኝም እና በኋላ ነገሮች እየሄዱ ያሉ እነሱ ተማሪፍ ተሳፈሩ። ቤቱ ነፃነት አለባቸው፣ ምንም ችግር የለበትም። ዳታ በእነሱ እንደዚህ የሚያስቸግር አድርገን የሰው ቤት ስለሆነ እንደዚህ እንደ ቢኮን ያላችሁ አይደለም። ብዙ ነገር ሊኖር ይችላል፣ ግን ብቻ ነጻነት አለው ቤቱ ሀገሬ ልጆች ምን ተፈጠረ አትሉም። ከዛ እንደዚህ እንትን እያልን እኔ ደግሞ ስልኩን ይሄንን አልፈለኩትም። ያልፈለኩበት ምክንያት ደግሞ ነግራችኋለሁ፣ ሌላ ጊዜ ማለት ነው። ለምንድን ነው ብዬ ነግራችኋለሁ ነግራችኋለሁ ግን ያንን አልፈለጉም ሌላ ስልክ ነው መያዝ የምፈልገው። በዛ ላይ ደግሞ ደግሞ ዙ እንዲስተካከል ይፈልጋል አልኩት። ትናንትና ነው እንደውም ነገሩ ማለት ነው። ለዚ ለዚ ዲዮ አንቀባ ሰውዬው ሲመጣ በጣም ተቆጥቶ መጣ። በቃ ተራ ሲጠራኝ ራሱን እንደዛ ተጣርቶ ያቀን በስነ ስርዓት ነው የሚሰራውን ስሪ ነው የሚለኝ። በጣም ተቆጥቶ ጠራኝ። አቤት ብዬ ሄድኩ። ወደ ተናገራችሁበትን ግን ልዩ ወንድም እህቶች ምንም ወደ ኋላ ማለት የለባቸውም፣ እንዳያስፈሩ በዛ ሲጠራኝ፣ አቤት ምን አይነት ነው ሲሉ ደመወዝ እንዲጨምር እንፈልጋለን። ስልክ ደግሞ ይሄን የሚያንሳ አልፈልግም አልኩት። ለምን አለኝ። በቃ አልፈልግም፣ እንደዛ ማታረጊልኝ ከሆነ ቢሮን እንድትወስደኝ ነው የምፈልገው አልኩት። በዛ በቃ ደግሞ እንትን ነው የምፈልገው አልኩት።

የሌላ ጊዜ ጠይቆኝ ቀደም ትነግራቸዋለሁ። እናንተ ደግሞ ያላችሁን እስኪ ንገሩ ከኔ ተሞክሮ ካላችሁ እናንተ ካላችሁ ማለት ነው። በተረፈ ደግሞ መርት ነፃነት ሲኖራችሁ ከልክ በላይ ብላ አትጠብጡ እህቶች እና ሰብስክራይብ፣ ላይክ፣ ሸር አድርጉልኝ፣ አበረታቱኝ።